አቤት ጽጌሬዳ አቤት ውበት! ሄሉ የኔ ቆንጆ የኔ ስስት የኔ ጀግና የኔ ሞዴል ብዬሻለሁ። እግዚአብሔርን ዛሬ አእምሮ ብሻል፣ በጣም አእምሮ ብሻል። አቤት አለባበስ አቤት ውበት! በሉ ቤተሰብ፣ እውነት ደስ ብሎኛል። ሄሉ እንግዲህ ዛሬ በቲክቶክ በአዲስ ነገር መጥታለች። እውነት ለመናገር በጣም ደስ ብሎኛል። ለምን ደስ እንዳለኝ እንንገራቸው። ትላንትና በኢሉ ቤት የተለቀቀ ቪዲዮ ሁላችሁም አይታችኋል ብዬ አስባለሁ። እኔ ደግሞ አልሰራውም አልተመቸኝም ነበረ። አሁን እንዳጋጣሚ ቲክቶክ ላይ ሲገባ ኢሉ በቲክቶክ መጣች። ከዛ ቆይ በዚህ መስራት አለብኝ ብዬ ከአች ብዬ እላቸው መጥቻለሁ ማለት ነው የእኔ ውዶች። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናቸው የኔ ደህና ነኝ፣ ፈጣሪ ይመስገን ብያለሁ፣ የኔ ውድ ቤተሰቦቼ። ለዚህ ቤት ደግሞ አዲስ ከሆናችሁ ቤተሰብ ሆኑ ለማለት ፈልጋለሁ፣ የኔ ውዶች ማለት ነው። ስትገቡ ላይክ አድርጉ፣ ሰብስክራይብም አድርጉኝ። እስኪ አስር ሺህ አስገቡ ማለት ነው። እንግዲህ ዛሬ ኤሉ በአዲስ ነገር መታለች፣ ግን መስታወቃን እየሰራች ያለችው እንጂ ለራሷ የሆን ነገር ገዝታ ለራሷ ፈልጋ ይመስለኝ፣ ቤተሰብ መስታወቃን እየሰራች ያለችው ማለት እንዴት እንደማሪበት እግዚአብሔርም እናቴ ራሱ ታግ አድርጓታል እኮ ዛሬ ታግ አድርጓታል። ኤሉ ይመችሽ፣ የኛ የምንፈልገኝ አንቺ እንደስታ ነው እግዚአብሔር፣ የኔ ቆንጆ የኔ ውብ ማለት ነው። እንግዲህ ዛሬ ኤሉ በቲክቶክ ስለመጣች ደስ አላላችሁም? እስኪ ቤተሰብ እኔ እውነት ለመናገር ትላንትና በኤሉ ቤት የተለቀቀ ቪዲዮ ፕራንክ ይመስለኛል ገይስ፣ እንጂ የእውነት ይሆናል እኔ እንጃ። አይመስለኝም፣ እውነት ፕራንክ ቢሆን ብዬ ተመኘው። ፕራንክም ሊሆንም ይችላል እና እስኪ ያቡ ደግሞ ኤሉ ሳ ምን ነው እንደ ወደ ኤሉ ህይወት የመጣ አንቴ ደግሞ እንዴ ምንድን ነው አንዴ ደስታት ታመጣላችሁ አንዴ በቃ የሆነ ነገር ነው እንዴ? ምክንያት ነው እንዴ? ያ ቦታ ብዮ ነገር ነው እንዴ የምትፈልገው? እስከ ዛሬ ኤሉን ሳታምና ነው እንዴ? ወደ ኤሉ ህይወት መጣ፣ ከዛ ኤሉን ያንቺም አፍቅርሻለው ቃል ግቢልኝ ብሎ ራሱ ወደ እሷ ህይወት መጥቶ በዚህ ልክ ምንድን ነው እንዴ? እንዴት ኤሉን አምነው? እኔ ግራ የገባኝን ይሄ ነው። ፕራንክ መሆን አለበት ብዬ አስባለሁ። እንግዲህ ቀለበትም ደግሞ እንኳን ለእሉ እንኳን ከዚህ በፊት ቀለበት አውጥታለች። መቼም ሁላችሁም ታውቃላችሁ። ቀለበት እንኳን መልሶ እንኳን ለእሉ ቢያደርጋት እንደዚህ የሆነው ነው። እንዲ ቀለበት የሚያደርግለት ደግሞ የሆነ ፕሮግራም አዘጋጅቶ የሆን ነገር አድርጎ ነው እንጂ ሰፕራይዝም ያደርጋት እንዴት እንደዚህ? አረ በጣም ነው የሚደብሩት። ወይስ ደስተኛ አይደለም ከኤሉ ጋር ለመቀጠል ያቡተ ቢዮ ማለት ነው። እግዚአብሔር እንዴት እንዳናደደኝ እንዶ ቪዲዮ ሳራለሁ ብዬ ቪዲዮ ሳልሰራ በቃ ምንም አልተመቸኝም ነበር። ዛሬ ኤሉ ደግሞ በቲክቶክ ስትመጣ ደስ ነው ያለኝ ማለት ነው። ይሄ ነገር ፍራንክ መሆን አለበት ብዬ አሰብኩ እንጂ እንዴት ነው እንዴት እንዴ! ቆያ ያቡተ ቢዮ እንደሊጥ ነው እንደምትገላበጠው። ጉድ እኮ ነው። ደስተኛ ሆነ፣ መጣ። እሺ ሄሉ ድጋሚ ቀለበቶ ለማድረግ ፈልጌ ነው ብሎ ጓደኞችን ጠርተዋል። እንግዲህ አስባችኋል። ልዩ ልዑል ኪራ ጠርቶ ነበረ በፕሮግራም ነበረ። የሆነ ፕሮግራም አዘጋጅቶ በዛው ሄሉ ስጦታ ሰጥቶ የሆነ ፕሮግራም አዘጋጅቶ ትንሽም ቢሆን ማለት ነው ጽድት ያለች የሆነ ፕሮግራም አዘጋጅቶ ነው ቀለበት የሚያደርጉለት በመሃል እንግዲህ ሄሉ መጣች ያወሩ ያወሩ የሆነ ስልክ ተደወለ ምን እንደሰማ አላቅም በአንድ ፊቱ ተቃየር ጋይስ ምንድን ነው በሰው ወሬ ነው እንደ ትዳር የምትይዘው በሰው ወሬ ነው እንደ ፍቅር ፍቅር ፍቅር የምትመረው ዋረ በጣም ነው የሚደብረው እግዚአብሔርን እኔ አላምንም። መቼም አላምኑም ብራንክ መሆን አለበት ብዬ አስባለሁ። ሄሉ ያንቺ ብቻ ቆፍጠን በይ የኔ ቆንጆ፣ ማለት ነው እንዴት እንዳማረብሽ እንዴት እንዳማረብሽ ከሰው ዓይን ይጠብቅሽ የኔ ቆንጆ፣ ሁሌ ይመችሽ የኔ ቀበጥ። ማለት ነው እና አለባበሷን በጣም ነው የምወድላት ሄሉ ማለት ነው። እንደዚህ አለባበስ እንዴት እንደሚያምርብሽ ሄሉ እና አለባበስሽ፣ እሺ ወደድኩልሽ ብዬሻለሁ። እግዚአብሔር በጣም ማለት ነው አንቺ ሁሌ ደስተኛ ሁኝልኝ እና ሴት ልጅ አዳሙ አንድ ልቤ ከተሰበረ ተመልሳ ወደ ያቡ እንዳማትሄድ አውቁ። ግን ያቡ ጥንቃቄ አድርገው ምን የመሰለች እቺ ሞዴል እንዳታጣው በሰው ወሬ ማለት ነው። የሰው ወሬ መቼም ትዳር የሰው ወሬ መቼም ትዳርን አስተካክሉም ያፈርሳል እንጂ እንኳን ባለትዳሮች እንኳን ማየት ትችላላቸው እና፣ በአሁን ሰዓት እኮ በሰው ወሬ እኮ ነው ሰው ሁሉ ነገር እያጣ ያለ ማለት ነው። እና አንተ የሰው ወሬ እየሰማ ሌላ ነገር ትሆናለ ማለት ነው። ምንድን ነው? በአንድ ሰው እንዴት ሀሳቡን ይቀያይራል? መድአን አለ ይህን ቀለበት ካደረኩለት መልሳ ስለምታወጣ ሌላ ቀሞ ሆን አለበት እንዴ? በኤሉ ልብ ለምንድን ነው የምትጫወታ? አንተ ወይን የምትፈልግ ከሆነ ፈልግሻለሁ ለትዳር አጋርሽ፣ ለትዳር አጋሬ ፈልግሻለሁ። ባለ በስነ ስርዓቱ ምንድንነው አሳብ መቀያየር ወይስ ከሌሉ ጋር መቀጠል የማይፈልጉ ግራ ይገባኛል። ይሄ ነው ካት ማለት ሰው የሰው ልጅ እኮ ሰው ካልፈለገ እኮ መውጣቱ ድርድር ምናምን አያስፈልግም። ቀጥ ብሎ መውጣቱ ነው በቃ። ከሌሎ ይሁት ልቅ በላ እንዶ እንዴት እንዳስጠላኝ። ጌታ ደምን አንዴ ይታረቃል፣ አንዴ ሰላም ይፈልጋ፣ አንዴ የሆነ ነገር ይፈልጋ። እንዴ ምንድነው? እንደሊጥ ሆንክ እኮ ያቡ ተብይ ማለት ነው። ኤሉን ተፋታት በቃ ማትፈልግ ሆነ እስከ ዛሬ ከዛሬ ኤሉ ሳታ ምናን እንደ ወደ ኤሉ ህይወት ይመጣ እኔ ገረምኝ። ይሄ ነው ለማንኛው ኤሉ የኔ ነው ቀበጣ አንቺ ብቻ ይመችሽ። ዋ ብትን በይልኝ እንዴ ከህይወት እኮ ማስወጣት ነው እንደዚህ። ሰው በሰው ህይወት ላይ መጫወት ጥሩ አይደለም ማለት አንድ ቀን ራስዋ ዋጋ አለ። እንኳን አንድ ወር ሁለት ወር ይቅር ነው። እውነት ለመናገር በኤሉ ህይወት ላይ ነው የተጫወተ ያለ ይመስለኛል። አሁን ሲያስብ ሳስብ ማለት ምንድን ነው በዚህ ልክ እንዴ? አረ ቆንጆ ወንዶች እኮ ጠገባችሁ፣ ጌጣ ጠገባችሁ እንዴ? ሽንቴ ብርንዳ ነው አለኮ አለ አለም ምን ነው በዚህ ልክ አላበዛም እንዴ? ሁሉም ነገር ልክ አለ። ኤሉ ያንቺ ብቻ ደና ወኝልኝ የኔ ቆንጆ ማለት የኔ ሞዴል፣ የኔ አበባ፣ ዛሬ ስላገኘዎች ደስ ብሎኛል። በዛ ቪዲዮ ልሳራ ብዬ ነበረ። ኤሉም በቲክቶክ ሲያያት ይጅ የላቸውን መጥቻለሁ ማለት ነው። ቪዲዮ የ ከተመቻችሁ ላይክ አድርጉ። የኔ ማሮች የኔ ፍቅሮች ማለት ወዳችኋለሁ። መልካም